ዛሬ ልንገራችሁ አንድ ሺህ ቃላት ከነቢያት ከዘመኑ ነቢያት ከመስማት አንድ ፍጹም ቃል ከአስር ዓመት ከሀያ ዓመት ከሀምሳ ዓመት በኋላ መስማቱ ይሻላል። ዛሬ እንደዚህ ትቀባለህ፣ ዛሬ እንደዛ ትሆናለህ ይላሉ ይሉታል። አሜን ብሎ ይሄዳል። ነገር ግን አይሆንም። እንደዚህ መሆን የሚባል ነገር የለም። ይሄ የልጆች ጨዋታ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 በአንድ ቤታቸው ላይ ያለው መርዝ ነው። ከአፋቸው የሚወጣው ወይም እነሱን የሚመርዝ ሌላውን የሚመርዝ ነው። ነገር ግን ልባር ነው መርዛም ነገር ይዞ የሚሄድ ሰው ገና ከአፉ ሳይወጣ ራሱን የሚመርዘውን ነው። ለሰዎች የምናገረው መጥፎ ነገር ተናግሮ የማይመረዝበት ሰው የለም። መጀመሪያ እሱ ራሱ ነው የተመረዘበት። እግዚአብሔር ቃል አሁንም ሁሉን የሚያጌታ ይህን ለዘላለም ነፃ የሚያወጣውን ቃሉን ወደ ተወናበደውና ግራ ወደ ተጋባው ትውልድ፣ ህዝብ፣ ምድር የላከውን እንደገና በመንፈስ ቅዱስ እንደ አዲስ አድርጎ ወደ ህይወታችን ወደ ዘመናችን ወደ ትውልዳችን ይላክልን። እግዚአብሔር ቃል ወገኖቼ በምድር ላይ ሰው ጤናማ ልብ፣ ጤናማ አእምሮ ሊኖረው የሚችለው የእግዚአብሔር ቃል ሲመጣለት ነው። የእግዚአብሔር ቃል አንድ እኔ የሚያስደንቀኝ አንድም መጽሐፍ ከስንት ገጽ አንብበን ትርጉሙን እናገኛለን። የእግዚአብሔር ቃል ግን አንድ አንድ ቃል ብቻ ነው አንድ ፔጅ አንድ ረፍተ አንድ እንትን ምዕራፍ አይደለም፣ አንድ ቃል። አንድ ቃል በሚመጣበት ጊዜ ሁለመናችን እየፈታ ሁለመናችን በሰላም እየሞላ ሁለመናችን እያዝናና ሁለመናችንን የህዝብ ምስጋና ሰዎች ያደርገናል። በአንድ ቃል በአንድ ቃል የእስራኤል አምላክ እግዚአብሔር ቃሉን ይላክላችሁ ህይወታችሁን የሚገዛ ዘመናችሁን የሚገዛ አእምሯችሁን የሚገዛ አንድ ቤታችሁን የሚገዛ መውጣታችሁን መግባታችሁን የሚገዛ ቃሉን ይላክላችሁ እግዚአብሔር ያድርግ። ወገን ወገኖቼ፣ በምድር ላይ ሰውን ጤናማ ልብ ጤናማ አእምሮ ሊኖር የሚያደርገው እንዲኖር የሚያደርገው የእግዚአብሔር ቃል ነው። ስለዚህ ይህንን ቃል እኔና እናንተ ስሬ ስሌ መውሰድ አለብን። ጊዜ የለኝም አትበሉ። የውሸት ሁሉ ውሸት በምድር ላይ ጊዜ የለኝም ማለት ጊዜ ከመጀመሪያ ጀምሮ ሀያ አራት ሰዓት ነው። ላለፉትም ሀያ አራት ሰዓት ለእኛም ሀያ አራት ሰዓት። አልቀነስ፣ አንድ ሴከንድ አልቀነስ። ይልቁንስ ከድንቁር እና የተነሳ ምን እናደርጋለን እንደምገባ ፕላን ማድረግ አልቻልንም። በተለይ በዚህ ምድር ላይ የህይወት ምረት ለህይወት መመሪያ ለሆነው ለእግዚአብሔር ቃል ጊዜ የሌለው ሰው ሰይጣን የሰረቀው ሰው ሰይጣን ዘመኑን የሰረቀ እውቀቱን የሰረቀ ጉልበቱን የሰረቀ ሰይጣን የምጫወትበት ከአንዱ ወደ ሌላ ልክ እንደ ኳስ የምጫወትበት ሰው ለእግዚአብሔር ቃል ጊዜ የሌለው ሰው የተሰረቀ ሰው ነው። ምንም የሌለው ሁሉ ነገር የተወሰደበት ሰው ነው። በምድራችን በነገራችን ላይ ነቢያት የበዙት ወደ እግዚአብሔር በረከት ወደ እግዚአብሔር ቅባት ወደ እግዚአብሔር ሙላት ወደ እግዚአብሔር ሀሳብ በአቋራጭ መንገድ እንዳለ ስለምናገሩ ዛሬ እንደዚህ ትቀባለህ፣ ዛሬ እንደዛ ትሆናለህ ይላሉ ይሉታል። አሜን ብሎ ይሄዳል። ነገር ግን አይሆንም። እንደዚህ መሆን የሚባል ነገር የለም። ይሄ የልጆች ጨዋታ፣ እንደዚህ አይነት ነገር የለም። ሰው ለመሆን የምፈልገው ለመሆን በእግዚአብሔር ጸጋ ለመሆን ከፈለገ ምን መታገስ አለበት። ትዕግስት ያስፈልጋል። ወደ እግዚአብሔር በረከት፣ ወደ እግዚአብሔር ሙላት፣ ወደ እግዚአብሔር ተልእኮ በአቋራጭ መንገድ መሄድ የለም። ሰዎች ብዙ ነገር ያደርጋሉ በምድራችን በተለይ ዘይት እያፈሰሱባቸው ትንቢት ይናገሩላቸዋል። እንደዚህ ትሆናለህ፣ እንደዛ ትሆናለህ ዛሬ ትሆናለህ ተብሎ የተነገራቸው ከሁለት ዓመት ከሶስት ዓመት በኋላ በትልቅ ጸጸት ውስጥ ነው ያሉት። በትልቅ ጸጸት አይሆንማ። ኢትስ ኢምፖስብል። በምንም አይነት አትሆንም። የምትሆኑ በእግዚአብሔር ቃል በመታገስ እግዚአብሔር መንገድ በመፈለግ እግዚአብሔር ራሱ አንተን እንድናገር ያስፈልጋል ያኔ ማለዛ እግዚአብሔር በሰው ተናግሮኝ እንደሆነ ያን ሰው ፍለጋ አሁንም፣ ነገም፣ ከነጎዲያ የዘላለም እግዚአብሔር ከሰው ፍለጋ ያድናችሁ፣ ያውጣችሁ። እግዚአብሔር የመፈልግ ወገኖች፣ አዎ ዘይት ከፈሰሰብህ፣ እጅ ከተጫነብህ፣ ዛሬውኑ ታላቅ አገልጋይ፣ ታላቅ ነጋዴ፣ ታላቅ ነቢ፣ ታላቅ መሪ ትሆናለህ ይሉታል። እርግጥ ነው ታላቅ አገልጋይ መሆን ይቻላል፣ ታላቅ ነጋዴ መሆን ይቻላል፣ ታላቅ መሪ መሆን ይቻላል። ነገር ግን በአቋራጭ አይሆንም። በአቋራጭ አይሆንም። የምንፈልገውን ለመሆን ምን ያ ብዙ ጸሎት፣ ብዙ ትዕግስት፣ ብዙ ምልጫ ያስፈልጋል። ትዕግስት በተለይ ብዙ ጊዜ ይላል የእግዚአብሔር ቃል። ብዙ ብዙ ጎልማሶች ትዕግስት በበበቃ ትዕግስትና የሚያስከፍለው ውድ ዋጋ ላለ መክፈል በቃ ብዙ በአጭሩ ሁሉ ነገር ለማግኘት ይፈልጋሉ። ዩ ካንት ጌትድ ኢስዳን ኢስ ፍንሽ በቃ አትችልም፣ አይቻልም። ለመሆኑ የምንፈልገው ወገኖቼ በብዙ ጸሎት በብዙ ትዕግስት መፈለግ አለብን። እግዚአብሔር የእግዚአብሔር መንገድ በዛመን ላይ ነው። ምን ይላል ዳዊት ቆቼ እግዚአብሔርን ደጅ ጠናሁት? ምን ሆኜ ምን ሆነ? ቆቼ እግዚአብሔርን ደጅ ጠናሁት፣ እርሱ ምን አለ ደንበል አለልኝ። መዝሙር መቶ መዝሙር አርባ ቁጥር አለ ቆይቼ የተባረከ ሰው በእግዚአብሔር ፊት የሚቆይ ሰው በእግዚአብሔር ፊት የሚቆይ እግዚአብሔር ወገኖቼ የሚሰጠው ነጌ እኛ የምናመልክበትን የምናገለግልበትን ነው። ነቢያቶች ይናገራሉ። ትንቢት አለ፣ እውነተኛ ትንቢት አለ ነ ጸሎቴ እግዚአብሔርን ድምፅ በእውነት የሚሰሙ የእግዚአብሔርን ቃል በታማኝነት በንጽህና የሚያስተላልፉ ነቢያትን በዚህ ቤተ ክርስቲያን እንዲያስነሳ ጸልያል። እነሱ ተቃዋሚ አይደለው፣ ነገር ግን ዝም ብሎ የሚዘላብዱትን ነው። ምንም ፍሬ የሌለው ዝም ብሎ የሥጋ ፈጠራ እሱን ነው የእግዚአብሔር ጉባኤ፣ በእግዚአብሔር ጉባኤ ቦታ የሌለው ዛሬ ልንገራቸው አንድ ሺህ ቃላት ከነቢያት ከዘመኑ ነቢያት ከመስማት አንድ ፍጹም ቃል ከ10 ዓመት ከ20 ዓመት ከ50 ዓመት በኋላ መስማቱ ይሻላል። ድንቅ ነው እግዚአብሔር፣ ድንቅ ነው እግዚአብሔር። በዛ እሱን በመፈለግ ጥማት፣ እሱን የመፈለግ ትዕግስት፣ እግዚአብሔር እርሱን የማወቅ መንገዱን የማወቅ ሀሳቡን የማወቅ ማንነቱን የማወቅ ትዕግስትና ጥማት በናዝረቱ በጌታ በኢየሱስ ክርስቶስም በዚህ ጉባኤ ላይ ያምጣው። እኛ ብርግ ብለን ሰውን ከሰውን ፍለጋ ከመፈለግ እግዚአብሔርን የምንፈልግበት እግዚአብሔርን ምን ትላለ። ስለዚህ አባቴ ሰዎች እንደዚህ ይላሉ፣ አንተስ ምን ትላለ? የሚሉ ሰዎች መነሳት አለባቸው ወገኖቼ አው የእግዚአብሔር ሰዎች በእግዚአብሔር ቃል ተሞልቶ ይምጡልን። ነቢይ መሆን ስትሬንጅ ነገር መሆን አይደለም፣ ያለውን የሌለውን መቀባጠር አይደለም። ነቢይ መሆን በእግዚአብሔር ቃልና ቅድስና ተሞልቶ ዓለምን ጸጥ ለማሰኘት በራስዋ መድረክ በእግዚአብሔር ስምና ኃይል መገለጥ ነው። በእግዚአብሔር ስልጣን መገለጥ ነው። ትንቢት የእግዚአብሔር ስልጣን ነው ስልጣን ነው። ስልጣን ትንቢት በሚመጣበት ጊዜ ከስልጣን ጋር ነው የሚመጣው። ገና መነገር ሲጀመር ውስጣችሁ ያውቃል። ወገኖቼ መጽሐፍ ቅዱስ የሚሰጠው መመሪያ ከሰው አንጻር ሳይሆን ከራሱ አንጻር ነው ከእግዚአብሔር አንጻር ነው። የመጽሐፍ ቅዱስ ቃል ከአፊ አይለይ፣ የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው ይላል። የእግዚአብሔር ቃል አስበው ቃሉን የመጽሐፉን አንድ ቁጥር ሳያውቁ መድረስ መውረስ የለም። በእግዚአብሔር ዘንድ ሁሉ ነገር በሩጫ ሳይሆን በዝግታ ነው፣ በዝግታ ነው። እግዚአብሔር በትዕግስት እግዚአብሔር ዛሬ በትዕግስቱ ይሙላል። ሁላችን ፍላጎት አለ፣ ምንም ጥያቄ የለው። ወጣቶች ብንሆን አዛውንቶች ብንሆን በውስጣችን ፍላጎት አለ። ምኞት መጥፎ አይደለም። እግዚአብሔር በውስጣችን ስላስቀመጠው ነው የምንመኘው። እግዚአብሔር በውስጣችን ስላስቀመጠው ወገኖቼ፣ እግዚአብሔር ለእኔና ለእናንተ ብሎ ምንም ብንጸልይ ው ብንል ከቃሉ ውጭ አይወጣም። ጌታ ኢየሱስ ክርስቶስ ወደ ዓለም በመጣ ጊዜ በሥጋ በማእከለኛ ምስራቅ የተወሰነ ነበር። እንዲሁም በጊዜ በእንቅስቃሴው፣ በስብከቱ፣ በትምህርቱ፣ በአገልግሎቱ፣ በፈተናው፣ በስደቱ፣ በሙሴና በነቢያትም ትምህርት የተወሰነ ነበረ። ኢየሱስ ክርስቶስ ከትንሣኤ በኋላ ግን ልነዛ የኤማውስ መንገደኞች ከሙሴና ከነቢያት ሌላ ነገር ያን ተረጉሜላቸው እንጂ ሌላ ነገር አላመጣም። ትልቁ የሚያስደንቀው ነገር ጌታ ኢየሱስ ያስተማረው ከብሉ ኪዳን ነው፣ ከተጻፈው ነው። የተጻፈውን ቃል አልፎ ሌላ ነገር አላለም። ከዛ ያስተማረው በዛ መዝመር ነው የሄደው በዛ መዝመር ነው የተገለጠው የገለጠው በዛ መዝመር ነው። ስለዚህ የእግዚአብሔር ቃል ለኔና ለናንተ ህይወት ነው፣ አጥኑ ሪሊ በቤታችሁ በጓዳችሁ የእግዚአብሔር ድምፅ አለ። በቤታችሁ የእግዚአብሔር ቃል ካለ ሁሉ ነገር አላችሁ። መገለጡ አላችሁ፣ ጥበቡ አላችሁ፣ ትንቢቱ አላችሁ፣ መመሪያው አላችሁ። የእግዚአብሔር ቃል ካላችሁ ፕሊስ ጊዜ ስጡ። ጊዜ የለኝም አትበሉ። ሁለተኛ ካፋቸው አይውጣ ስውሸት ነው። እግዚአብሔር ከሰጠን ጊዜ ይሄንን ጊዜ ለጌታ ይሰጣሉ። አንድ ሰባኬ ስናገር ሰማው ሰመኑን እና ምን አለ እግዚአብሔር አለ ሀ አራት ሰዓት ከሰጠን እኔ ከሀ አራት ሰዓት እኔ ወጥቼ ምንድን ነው አስራቴን ለመክፈል ፈለግኩ አለ ሀ አራት ሰዓት አስራቱን የሰጠ እንግዲህ ለሀያው ሁሌ ሰዓት ነው ለአራቱ የሚቀጥም ካልኩሌት አድርጎ ጠዋት ጠዋት ከቤተ ከመውጣቴ በፊት ያን አስራቴ ለቀኑ ሳልሰጥ አልወጣም አለ። ይህንን አድርጉ ብዬ ህግ አልሰጣችሁ። የማይቻል ውሸት ነው። ነገር ግን ሀያ አራት ሰዓት ሀያ አራት ደቂቃ ብትሰጡ፣ ከዛ ብትጀምሩ፣ ሀያ አራት ሰዓት ጀምሩ ሳይሆን ሀያ አራት ደቂቃ ጀምሩ። እስኪ ጠዋት። አዎ፣ የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። ትምህርት ሲዘጋጅ መማር አለብን ወገኖቼ፣ መማር አለብን። የእግዚአብሔር ቤት በእግዚአብሔር እውቀት የተሞላ የእግዚአብሔር ህዝብ በእግዚአብሔር እውቀት የተሞላ ነው። እግዚአብሔር በእውቀቱ ይሙላችሁ።